ሰላም ሰላም ፋሚሊ በአዲስ ቪዲዮ ተመልሰናል ማለት ነው። ዛሬ ይዤላችሁ የመጣሁት ቺክን ሮድ የሚባል ምርጥ ጌም ነው ማለት ነው እና ይህ ጌም ዶሮዎቹን እያሻገራችሁ ብር መስራት ትችላላችሁ ማለት ነው። አሁን እኔ እዚህ ጋር ዘጠኝ ሺ አራት መቶ ሀያ ብር ዘጠኝ ሺ አምስት መቶ ብር ዲፖስት አድርጌያለሁ ማለት ነው ወደ ቺክን ሮድ፣ እና ዌብሳይቱ መጨረሻ ላይ ነግራችኋለሁ። አሁንስ ወደ ጨዋታ ውስጥ ያው በኢዚ በመቶ ብር እንግባና

ሶስት መቶ ብር ልና ያው አሁን ብራችን ንትን ብለናል። እስቲ አሁን ደግሞ እስቲ ስቺ ጋር በ ሶስት መቶ ብር ኤክስትሪም ኤክስትሪም ደግሞ በጣም ነው እያባዛ የሚመጣው ያው ስድስት መቶ ብር ነውልና፣ አሁን ዘጠኝ ሺ ብር አለን አንድ ሺ ብር ነውልናል። አሁን አስር ሺ ስልሳ ሰባት ብር ነውልናል ማለት ነው ጋይስ ሀርድ ደግሞ ኦዶቹ ትንሽ ትንሽ ቀነስ ቀነስ እያሉ የሚመጣው ለምጥሩ ለተጫወተ ጥሩ ስለሚሰጥ። ኦ ጋይስ ብሬን ዞት ሄዷል ማለት ነው። እስቲ በሚዲየም ደግሞ ሞክርና፣ ሚዲየም ኢዚ ትንሽ ነው ያለው ሚዲየም እና ኤክስትሪም ትጫወቱ ነው። እስቲ አሁን አንዳንዴ ሪስክ መውሰድ አለባችሁ ነው። በስምንት መቶ ብር ኤክስትሪም ማርክ ይገባል አንድ ሺ በስምም አዘጠኝ ሺ ስልሳ ሰባ ብር አለ ይህ ኦንላይን ቤቲንግ ፕላትፎርም ይናል ሁለት ሺ ሰባት መቶ አስራ አንድ ሺ ብር ደርሶልናል ማለት ነው ጋይስ አሁንም ቢሆን እንሄዳለን እና ሌላኛው ደግሞ ለየት የሚያደረገው ነገር ድሬን ኤር ድሮፕ ነገር እሱ ሲመጣ አንድ ሺ ብር ፍሪ ቦነስ እድላችሁ ይህን ተጠብሳችሁ ልታገኙት ማለት ነው። አምስት መቶ አምስት መቶ ብር እስቲ

ማ ሲሆን ቀላል ነው፣ ግን የምታገኙት ብር በጣም እዛ ነው። ሊጋጫችሁ ይችላል፣ ግን ከሁለት በኋላ ደግሞ ከሶስት በኋላ ተጠንቀቃችሁ ጋ ሄ ያለባችሁ ሁለት ዘጠና ስምንት ደርሶ በጣም መጠንቀቅ አለባችሁ። በመቶ ብር አሁን በስድስት ያባዛልኛል። አሁን አንድ ሺህ ምናምን ብር ሆኖልኛል። እዚህ ጋር አስር ወልድ ሁሌ እንዳይገጨኝ እስቲ ሊገጨኝ ይችላል። ጋይስ ካሻው ስንበላው አንድ ሺህ ሁለት አንድ አንድ መቶ ስለምንበል ማለት ነው። በሀምሳ ብር እንገባለን። ጎጎ ስንለው እስከ ሁለት ድረስ ሆናለ። እንደዚህ ሜት ይችላላችሁ። እድላችሁ ያው እንደዚህ ይሄዳችሁ አራት ላይ ጋይስ በደንብ ነው መጠንቀቅ ያለባችሁ። ሊገሱ ልጣችሁ ይችላል። ምን አልኩ? እስከ ሶስት ድረስ እንደዚህ ሰግጣችሁ ሚሄዳችሁ እንዳትረሱ ጋይስ በደንብ ጋጭን እንችላል ጋይስ፣ ማንም ማያቀ አራት ላይ በጣም አምስት ሲገጭኝ። አሁን እስቲ በመቶ ብር በመቶ ብር ኤክስትሪም አርገን በአምስት መቶ ብር ኤክስትሪም አርገን እንሂድ ጋይስ፣ ሰባ መቶ ሀያ ብር ሆኖኛል። ድረስ ልሻገረው አልሻገረው በሶስት ሺህ ብር አራት ሺህ ካሻዎች ለባዩ ሄደዋለሁ። ስድስት አስራ ስምንት ይሆኑኛል ጋይዝ፣ ግን በትንሽ ብር እንድትገቡ ነው

ወይኒ የቁማር ነገር አይታቀም፣ ጋይስ ሊቀጫችሁ ስለሚችል ብር እያስመለሳችሁ ነው። ጭት ያለባችሁ ይህንን ሀያ ሺ ብር ነው። አሁን በሁለት ሺ በአንድ ሺ ብር መገሸለጥ አስጠለኝ በጣም።

ብራችን ጋይስ ጋይስ ብራችን አንድ ሌካ ሾት ነበሉ ጋይስ ጋይስ ጋይስ ራስ አንድ ሺ ብሩ ነው እናለው በሁለት ሺ እንፖሻለን። እስከጥድ በጣም ከባድ ነው ጋይስ እንደምታስቡት ያው በአምስት መቶ ብር ዘጠኝ ወጥ ኬቱን እስ አስራ አምስት ወጥ ደግሞ በጣም ነው የሚጨምርላችሁ ጋይስ። ያው ሰባት ሺህ ምናምን ብር ሀያ ስድስት ወጥ ኬታችሁን በጣም ነው የሚጨምረው። ይገጫል ግን ይገጫል፣ አይሰማም። እግር ብላ ነው የሚል ይህን ነው የምትበላው፣ ይህን ነው የምትበላው። እዚህ ጋርም የፈለጋችሁትን የብር መጠን አስገብታችሁ ና መጪ ትችላላችሁ። አሁን እዚህ ጋር አንድ ሺ መቶ ሀያ ወለ ብር ነጥብ ያው አንድ ሺ መቶ ሀያ ወለብር ማለት ነው ሰላሳ አራት ሺ ብር አሁንም ግን እንደዚህ ለመደመር ከፈለጋችሁ ከወለብር በወለብር መግባት ትችላላችሁ። እንደፈለጋችሁ ተቦሻለን። መኪና አልፏል። ማለፍ ያስጠይቃል። እዚህ ጋር ቢጫ መኪና ና ስክሪኑ መኪና በጣም የፖሊሱን ተውት እና እስቲ አሁን እዚህ ጋር በመር እየገባል ለምን እንደዚህ አናደረግም በአንድ ሺህ ብር ገብተን ደብል እና

እችንም አንድ እችንም አዘልናታል አስር ሺህ ሆናለች። ልጅ እንዴት ገማት አስራ ስድስት ሃምሳ ስድስት ሺህ ብር ሆኖልናል። አው ወጣቱን በቀጣይ ቪዲዮ ይለቀቅ በሉና ወደ ቴሌብርና ወደ ኢትዮጵያ ንግድ ባንክ ነው ማስተላለፍ የሚችሉ ብሩን አሳያችኋለሁ ጋይስ። እኔን ለመጨረስ እኮ ስልሳ አንድ ሺህ ብር ጋይስ ሆኖልናል።

በጣም ይሄ ቺክን ሮድ እኔን ካላመናችሁኝ ማየት ትችላላችሁ ጋይስ በዙሪያችሁ የሚያውቁት ሰዎች ካለ መጠየቅ ትችላላችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ ዝምላችኋ መቶ አምስት ሲሆኑልናል ጋይስ ቴሌግራም ቻናሌን ደግሞ ኮሜንት ላስቀምጥላችኋለሁ ወደ ቴሌግራም ቻናሌ ብዙ ኢንቫይስ ላገኘ እድለኛ ሰው

ደብል ምን አለ በዘት 182 ሺህ ሆኖ ልናገኝ ግን፣ እኔ ሪኮመንድ ማድረጋችሁ በትልቅ ብር ስገቡ ነው፣ በጣም ብዙ ብር ስለሚሰጣችሁ በትልቅ ብር ሆነ። እኔን ለመግጨት አረ፣ ስሜ 205 ሺህ ሆኖ ልናገኝ። ቴሌግራም ቻናሌን ገብታችሁ ጠቃሚ ጠቃሚ ብር ማግኘት የሚያስችሉ ስራዎችን እለቃለሁ ማለት ነው።

መቶ ሺህ ብር ይህን አሁን ትማል ትችላለህ ማለት ነው። እዚህ ጋር እንደምት እዚህ ጋር እንደምታዩት በጣም ብዙ ሰው እየተጫወተ ይገኛል በሰዓት ይህ እነዚህ ዩዘሮች ናም በጣም ብዙ ብር ነው፣ እና በዚህ ፕላትፎርም የሚጫወቱት እነዚህ ክሌም የሚሉት ክሌም ማድረግ አችልም። ያው እዚህ ጋር በጣም ብዙ ሰው ነው የሚጫወት ይህን ጌም ጋይስ እና ሀንድረድ ፐርሰንት ትራስትፉል የሆነ ጌም ነው እና ይመቻችሁ ጋይስ ላይክ እና ሰብስክራይብ ማድረግ እንዳይረሳ ኔን ማበረታቸው